እንዴት ናችሁ? በሐዋርያት ስራ ምዕራፍ ሀያ ሰባት ላይ በወንድማችን ጳውሎስ በጣም በአገልግሎቱ ላይ ትልቅ ክስተት የተፈጠረበት ቦታ እንደሆነ ሁላችን እናውቃለን። ጳውሎስ ወደ ቄሳሪ ግባይን በማለቱ ምክንያት ወደ ኢጣሊያ በመርከብ ጉዞ የጀመረበት ወይም እየሄደ ያለበት ስፍራ ነበረ እና በዛ ስፍራ ላይ በጣም ከፍተኛ ክራይስስ ችግር ገጥሞት ነበረ እና ያንን ችግር አብሮ በመርከቡ ላይ ከነበሩ ሰዎች እኩል ተካፋይ የነበረ ሰው ነበር። እና በዛን ሰዓት ግን ጳውሎስ የጌታ መልአክ በሌሊት መጥቶ የመጽናናትን ቃል እንደነገረው አብረውት ላሉ ሰዎች ሲያሳወቀ እናያለን። እና ያላቸው ቃል በጣም ይገርመኛል። ምን አላቸው? አይዟችሁ ብዬ እመክራችኋለሁ። ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳን አይጠፋምና አላቸው ይላል እና ኢማጅን በዛ ማዕበል ላይ በዛ ባህር ላይ የሄዱ ተስፋ የሚደረግበት ነገር ከውሃው ከማዕበሉ ሊወጡ የሚችሉበት ነገር የተሳፈሩበት መርከብ ነው። ዳትስዋይ መርከቡ ላይ ተጭኖ የነበረውን ዕቃ ይጥሉ ያውርዱ ነበረ። ምክንያቱም መርከቧ እንዳትሰጥ እንዳትገባ በመፍራት አንድ ለመዳን ተስፋ የሚሆናቸው ነገር በዛ ተሰፍራ ያለው ያ መርከብ ነው። ጳውሎስ ደግሞ እግዚአብሔር ተናገረኝ ብሎ መቶ የሚናገራቸው አንዳችሁም አትጠፉም ከዚህ መርከብ በቀር ይላቸዋል። እንድንበታለን ያሉትን መርከብ እያላቸው ያለው ምንድን ነው? እሱ ይጠፋል፣ እናንተ ግን ትተርፋላችሁ። በጣም እንደ ባለ አእምሮ ካሰብን ግራ የሚያጋባ ድምፅ ነው የሚናገራቸው ምን ለማለት ነው የተፈለገው? ሲባል ያው ስለዛ መርከብ መሰነጣጠቀ ስናስብ አንድም መርከቡ ላይ የነበሩ በሙሉ ዋና የሚችሉ ስላልነበሩ፣ ግማሹ በዋና ግማሹ ደግሞ በተሰነጠቀው እንጨት መሻገሪያ ሆነለት። ሁለትም ደግሞ እንድንበታለን ብለው ተስፋ አድርገው የነበረው ያ መርከብ ሳይሆን የመዳኛ የማምለጫ የመሻገሪያ ነገን የመቀጠያ አቅማቸው የመዳናቸው ምክንያት ያለው ጳውሎስ እየነገራቸው ባለ ሊረዳቸው በሚችል የእግዚአብሔር ልዑላዊ እጅ እንደሆነ ማሳያም ጭምር ነበር። አንዳንድ ጊዜ በህይወታችን እንሻገርበታለን፣ እንባረክበታለን፣ ዘመናችንን ሕይወታችንን ነጋችንን እንቀይርበታለን፣ በህይወታችን አዲስ ነገን እናይበታለን ብለን የምንላቸው ተስፋ የምናደርጋቸው ነገሮች ድንገት ባላሰብነው ሁኔታ ባልጠበቅነው መንገድ ከዙሪያችን ዘወር ብሎ ጠፍቶ ዳሜጅ ሆኖ እንዳልነበር ሆኖ ልናገኝ እንችላለን። ያን ጊዜ ያ ነገር ጠፋ ማለት የኛ የሚቀጥል ተስፋ የሚቀጥል ነገር የሚቀጥል ጉዞ ተቋረጠ ማለት ላይሆን ይችላል። እስፔሻሊ እግዚአብሔር አምላክ በዘመናችን በህይወታችን እሱ ብቻ እንደሆነ ለእኛ ጣልቃ ገብ በኛ በእኛ ህይወት ውስጥ እሱ ብቻ ከሆነ ስሙን ታሪኩን መጻፍ የሚፈልገው ማንነቱን አሻራ አስቀምጦ ማለፍ የሚፈልገው እሱ ብቻ ከሆነ አንዳንዴ አይኖቻችንን ያኖርንባቸው ተስፋ ያልናቸውን ነገሮች ድንገት ከዙሪያችን ገለል ሊያደርጋቸው ይችላል። እንዳልነበሩ አድርጎ ከዙሪያችን ሊያጠፋቸው ይችላል። ያን ጊዜ እግዚአብሔር ብቻውን በእኛ ህይወት ሊደምቅ ታሪኩን ሊያኖር ወዷልና ተስፋ ካደረግነው ያሻግረናል ብለን ካመን ነው። በእውነትም ደግሞ ሲታሰብ ያ ነገር የእኛ የሚቀጥል ነገር ጉልበት ነው ተብሎ የሚታመነውን ነገር አስጥሎን እግዚአብሔር ጉልበታችን፣ እግዚአብሔር አቅማችን፣ እግዚአብሔር መሻገሪያችን፣ እግዚአብሔር የነገን ማለዳ ማያችን ምክንያት ሆኖ እናገኘዋለን ወዳጆቼ ምናልባት ይሄ ነገር ነው የኔ የነገ ተስፋ ነገ የሚባለውን ነገር እማይበት የምሻገርበት ብላችሁ ልባችሁን ያኖራችሁበት አገልግሎታችሁ ይሁን፣ ስራችሁ ይሁን፣ ቤተሰባችሁ ይሁን፣ ትምህርታችሁ ይሁን ኔሚት እነኚህ ነገሮች ድንገት ከዙሪያችሁ ብትን ያለ የጠፋ እንዳልነበር ሆኖ የተመሰቃቀለባችሁ ሰዎች አላችሁ። ከዚህ የተነሳ ምንድን ነው ነገ ምን ይሆን በቃ የሚል ማንነት ጥያቄ ውስጥ ያላችሁ ሰዎች ዛሬም እኔ ጳውሎስ እነሱን እንዳለ ነግራችኋለሁ። እነኚህ ካላችኋቸው ነገሮች ውጪ እናንተ ወደ ተባለላችሁ የሚቀጥል የነገ ጉዞ ትሻገራላችሁ። ምክንያቱ ደግሞ ተስፋ ያደረጋችሁበት ሳይሆን የነገ የህይወት መሻገሪያችሁ እናንተ ሊረዳ የመጣ የእግዚአብሔር ቀኝ በዙሪያችኋ አለ። አያችሁ። መርከቧ ተሰነጣጠቀች። እግዚአብሔር ግን በዛ የነበሩትን ሁሉ የሚያድንበትን ሉዓላዊ አሰራሩን ዘረጋ። ሉዓላዊ እጁን ዘረጋ። እኔ ዛሬ ለአንድ ሰው በጌታ በኢየሱስ ስም ብዬ ጸልያለሁ። ሁሉ ተሰነጣጥቆ፣ ሁሉ ተበላሽቶ፣ ሁሉ እንዳልነበር ሆኖ እያያችሁ ያላችሁ ሰዎች አንዳንዶቻችሁ ደግሞ ወደ እንደዚህ አይነት ሂደት እየሄደ ነው ብላችሁ ስጋት ውስጥ ፍርሃት ውስጥ ጭንቀት ውስጥ ያላችሁ ሰዎች እንዲህ ብዬ በኢየሱስ ስም እጸልያለሁ ሁሉ እንዳልነበር ሆኖ ቢሆን ሉዓላዊው እግዚአብሔር ስለ እናንተ ነገ የነደፈ ያቀደ የተናገረ አምላክ የመሻገሪያ ድልድይ ሆኗችሁ፣ የማምለጫ አለት ሆኗችሁ፣ ትድግናውን አሳይቷችሁ በጌታ በኢየሱስ ስም እንዴት ይታለፋል ያላችሁትን ነገር የምታልፉበት መንገድ በእግዚአብሔር ሉዓላዊ አሰራር ከፊታችሁ ይዘርጋላችሁ። በብዙ ጭንቀት ደግሞ ይሄን ነገር ላጣው ነው ሊጠፋ ነው ሊበተን ነው ሊሰነጠቅ ነው ብላችሁ ፍርሃት ውስጥ ያላችሁ ልባችሁ ከዛ ውጭ ሌላ ነገር አይቶ ተስፋ ማድረግ ያልቻላችሁ ሰዎች በጌታ በኢየሱስ ስም እግዚአብሔር ተስፋ ካላችኋቸው ነገሮች በላይ የሚበልጥ ደግሞ በህይወታችሁ በማንኛውም ሲቹዌሽን ውስጥ ከመታደግ አቁም የሚለው ማንም ከልካይ የሌለው አምላክ ስለሆነ ልባችሁ ሁሉን በሚችል የአምላክ አደራረግ ላይ የተመረኮዘ የወደቀ እንዲሆን እጸልያለሁ በጌታ በኢየሱስ ስም። እሱ ተስፋ ካደረጋችሁት መርከብ የሚበልጥ የማይሰነጠቅ የማይደክም፣ ማዕበል ኤግዚስት የማያደርገው ወጀብ የማያናውጠው መሻገርም ማሻገርም የሚችል ብርቱ አምላክ ከእናንተ ጋር ነው። ኢየሱስ የተስፋ ሁሉ መጨረሻ ነው። ማንንም ጠርቶ እሜዳ ላይ ትቶ አያውቅም። ማሳለፍ የነገራችሁን ማድረግ ባህሪው ነው። መርከቡ ይሰንጠቅ፣ እግዚአብሔር ግን እጃችሁን ይዞ ከማታስቡት ቦታ ወደ እሱ ዘላለማዊ ንድፍ ያሻገራችኋል። እወዳችኋለሁ። ከመርከቡ መሰንጠቅ በላይ አለሁልህ ያለ አምላክ ይበልጣል። ተባረኩ።